ጤናሽ ይስጥልኝ። እንዴት ዋላችኋል? ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎችን እናልፋለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በ2018 የሲቢ ኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ኢትዮጵያ መድን እና ሸገር ከተማ የመጀመሪያ ሶስት ነጥባቸውን አሳኩም። ዛሬ ኢትዮጵያ ንግድ ባንክ ከድሬዳዋ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከመቻል የሚያደርጉ ጨዋታ ይጠበቃል። ዮሴፍ ሹምዬ በዝርዝር ተመልክቷቸዋል። በኢትዮጵያ ፕሪምየር ሊግ አራተኛ ሳምንት የሁለተኛ ቀን ውሎ ሶስት መርሃ ግብሮች ሲደረጉ ያለፈው ዓመት የሊጉ ሻምፒዮን ኢትዮጵያ መድህን የመጀመሪያ ሶስት ነጥቡን አሳክቷል። የሊጉን የመክፈቻ ጨዋታ አከናውኖ በመሃል ወደ አፍሪካ ሻምፒዮንስ ሊግ ማጣሪያዎች ያመራው ቡድኑ በአራተኛው ሳምንት ወደ ሊጉ ፍክክር ሲመለስ ከአዲያ ሆሳና ጋር ተገናኝቷል። በአዲስ አበባ ስታዲየም የተደረገውን ፍልሚያም ምድህን ሁለት ለአንድ ሲያሸንፍ አለንካዋይና ዳግም ንጉሴ በራሱ ላይ ግቦቹን አስቆጥረዋል። አዲያ ሆሳናን ከሽንፈት ያልታደገችውን ግብ ደግሞ ተመስገን ብርሃኑ ከመረብ አሳርፏል። ያለፈው ዓመት የሊጉ አሸናፊ ኢትዮጵያ መድህን ከሁለት ጨዋታዎች አራት ነጥቦችን በማግኘትም አጀማመሩን አሳምሯል። በዛው በአዲስ አበባ ስታዲየም በተደረገ ሌላ ጨዋታ ቅዱስ ጊዮርጊስና ሸገር ከተማ ተገናኝቷል። ጨዋታውንም በአሰልጣኝ አሸናፊ በቀለ የሚመራው ሸገር ከተማ አንድ ለባዶ አሸንፎ የውድድር ዓመቱን የመጀመሪያ ሶስት ነጥብ አሳክቷል። ያሬድ መኮንን የሸገር ከተማን ብቸኛ የድል ግብ ያስቆጠረውም ተጫዋች ነው። በአንጻሩ ቅዱስ ጊዮርጊስ ከሁለት ተከታታይ ድሎች በኋላ የመጀመ የመጀመሪያ ሽንፈቱ ነው። ፈረሰኞቹ ከኢትዮጵያ መድህን ጋር የሚያከናውኑት ተስተካካይ ጨዋታም አላቸው። በሐዋሳ በተደረገ የሊጉ መርሃ ግብር ደግሞ ሐዋሳ ከተማ ሶስተኛ ድሉን አስመዝግቧል። በደጋፊዎቻቸው ፊት መቀለ ሰባ አንደርታን የገጠሙት ሐይቆቹ ሦስት ለአንድ በሆነ ውጤት ነው ያሸነፉት። በጨዋታውም ጌታነ ከበደ ሁለት ግቦቹን ሲያስቆጥር፣ ቀሪዋን ግብ ያሬድ ብሩክ በስሙ አስመዝግቧል። ታዳጊው ያሬድ ብሩክ በውድድር ዓመቱ ያስቆጠራቸውን ግቦችም ከዱ ሶስት አድርሷል። ሱሌይማን ሐሚድ ደግሞ መቀለ ሰባ አንደርታን ከሽንፈት ያላዳነች ግብ ያስቆጠረው ተጫዋች ነው። መቀለ ከአራት ጨዋታዎች አንድ ነጥብ ብቻ በማስመዝገብም ደካማ ጉዞን እያደረገ ይገኛል። የሊጉ አራተኛ ሳምንት የመጨረሻ ጨዋታዎችም ዛሬ የሚደረጉ ሲሆን አርባ ምንጭ ከተማ ከአዳማ ከተማ አዲስ አበባ ላይ ኢትዮጵያ ንግድ ባንክ ከድሬዷ ከተማ ሐዋሳ ላይ በተመሳሳይ ዘጠኝ ሰዓት ሲል ይጫወታሉ። ምሽት 12 ሰዓት ላይ ደግሞ ወሏላ ዲግራት ዩኒቨርሲቲ ከመቻል ይገናኛሉ። ወሏሉ የመጀመሪያ ሶስት ነጥቡን ለማግኘት መቻል ደግሞ ነጥቡን ወደ አስር ከፍ አድርጎ የሊጉን መሪነት ዳግም ከኢትዮ ኢትዮ ኤሌክትሪክ ለመረከብ የሚያደርጉት ጨዋታም ይሆናል። በኢትዮጵያ ሴቶች ፕሪምየር ሊግ ትናንት አራት ጨ ሁለት ጨዋታዎች ተከናውነዋል። በአዲስ አበባ በበቂላ ስታዲየም በተካሄደ ጨዋታ አዳማ ከተማ አርባ ምንጭ ከተማ ያሸነፈበት ውጤት ነው የተመዘገበው። ለአርባ ምንጭ ብቸኛዋን የማሸነፊያ ግብም ነጻነት መና ከመረብ አሳርፋለች። ኢትዮ ኤሌክትሪክ ድሬዳዋ ከተማን ሶስት ለዜሮ ሲያሸንፍ ዳግማዊ ሰለሞን ሶስቱንም ኳሶች ከመረብ ያሳረፈች ተጫዋች ሆናለች። ሁለት የኢትዮጵያ ፕሪምየር ሊግ ዋንጫዎችን በማንሳት ከክልል ክለቦች ቀዳሚ መሆኑ ይታወሳል። ሐዋሳ ከተማ እግር ኳስ ክለብ ዘንድሮም ተፎካካሪነቱን ለማስቀጠል ጠንክሮ እየሰራ እንደሚገኝ የክለቡ ተጫዋቾችና የአሰልጣኝ አባላት ተናግረዋል። በስፍራው ቆይታ የነበረው ነጻነት ጫን ያለው ተከታዩን አዘጋጅተዋል። በኢትዮጵያ ፕሪምየር ሊግ በስኬታማነታቸው ታሪክን ከሰነዱ የክልል ክለቦች ቀዳሚ የሆነው ይህ ሐዋሳ ከተማ እግር ኳስ ክለብ ከተፎካካሪነት አልፎ የሊጉ ድምቀት ሆኖ አመታትን ተሻግሯል። በ2017 ከመውረድ አደጋ ተርፎ በመጨረሻ ሳምንታት ወደ ተፎካካሪነቱ የተመለሰው ሐዋሳ ከተማ ከአምናው ተምሮ የዘንድሮ ጅምሩን አቃንተዋል። አምና ትንሽ ወደ መጀመሪያዎቹ ጨዋታዎች ላይ በጣም ተቸግረ ነበረ። ያን ነገር ደግሞ ከሂደት አንጻር አሻሽለናል። ያው ዘንድሮ ደግሞ ያው ከዛ ትምህርት ወስደን ከመጀመሪያዎቹ አስበንበት አቅደንበትም የመጣ ነው ስራ በመጀመሪያዎቹ ጌሞች ጥሩ ውጤት ይዘን ለመውጣት ነው። ዙር ላይ ጥሩ ውጤት ነው ያመጣ ነው። እንዲሁም ትንሽ ጮታ ቢጨምር ኖሮ ዋንጫ ታነሳላችሁ እስከ መባል ደርሰዋል። እና የመጀመሪያ ዙር አሁን በሜዳችን መሆኑ በደጋፊ መሆኑ አድቫንቴጅ ምናምን ታገኛለህ። በመጀመሪያ ዙር የምታገኘው ነጥብ ለሁለተኛ ስንቅ ይሆናል። ጥሩ ጊዜ አላሳልፍም። ፈረስ ሲዘን ከባድ ጊዜ ነበር፣ ና እዛ ነገር ልምድ ወስደን ዘንድሮ ደግሞ አምና በተበላሽብን ነገሮች ላይ ዘንድሮ አንሸወድም። ሀይቆቹ በኢትዮጵያ እግር ኳስ ከፍተኛ ልምድ ያላቸውን ተጫዋቾች ሽመልስ በቀለን ና ጌታነህ ከበደን ከታዳጊዎቹ ጋር አጣምረዋል። ሁኔና ሽሜም ያው በናሽናል ቲምም በክለብ ባንገናኝ በናሽናል ቲም ብዙ አመታት አብረን ተጫውተናል። ያው ያን ነገር እዚህም ወደ ክለብ አምጥተ ነው ከታዳጊዎች ዛ የሀዋሳ ከነማ እንደምታየው ነው። በጣም ብዙ ታዳጊዎች በየአመቱ ብዙ አሉ እና ያ ነገር ከእነሱ ጋር ሆነን ጥሩ ነገር እንሰራለን ብዬ አስባለሁ። አዎ የእነሱ መምጣት ምንም ጥርጥር የለውም። ያው የትም ቦታ ሄዶ ሲጫወቱ ተጽዕኖ ፈጣሪዎች ናቸው። የተሻለ ደረጃ ይዘን እንድንጨርስ ያግዙናል ብዬ ማስባቸው ተጫዋቾች ናቸው። ምናልባት ሀዋሳ ከነማ ካለፉት ስምንት ዘጠኝ ዓመታት መለስ ብለን ስንመለከተው በተለየ መንገድ የቀረብንበት ነው። ብዙ ተጫዋቾችን ማዛወር አልቻልም። ሶስት ተጫዋቾች ብቻ ነው ከውጭ ማግኘት የቻል ነው። ነገር ግን ሶስት ተጫዋቾች በጣም ትልቅ ሚና ያላቸው ተጫዋቾች ናቸው። ስለዚህ በደንብ አስበንበት ነው እነሱን ያመጣናቸው። ያንን ነገር እየተመለከትን ነው ብዬ ነው ስምንት ታዳጊዎችን ከታችኛው ቡድን ሁለት ደግሞ ሰመር ካፕ ላይ ካየናቸው ልጆች ቀላቅለን ኦልሞስት አስር ታዳጊዎች ቲሙ ላይ አሉ። ከዚህ ቀደም የነበሩ ታዳጊዎች ቲሙ ላይ እንደተጠበቀው ነው ማለት ነው። እንዳጠቃላይ በወጣቶች የተገነባ ቡድን ነው። በኢትዮጵያ ፕሪምየር ሊግ ታሪክ በክልል ክለቦች ሁለት ዋንጫዎችን በማሳካት ብቸኛና ቀዳሚ የነበረው የሀዋሳ ከተማ እግር ኳስ ክለብ በዘንድሮው የ2018 የኢትዮጵያ ፕሪምየር ሊግ የተሻለ ጠንካራ ተፎካካሪ ሆኖ ለማጠናቀቅ እየሰራ እንደሚገኝ የቡድኑ ተጫዋቾች አስተያየታቸውን ለኢቲቪ ሰጥተዋል። ዘንድሮ ያው ሜዳችን ላይ ነው ውድድሩ የተጀመረው የሜዳ አድቫንቴጅ ደግሞ ያው መጠቀም ተገቢ ነው እና ያን ነገር ለመጠቀም ነው እንደገና ደግሞ ያው አዋሳ ከነማ ያው የዘንድሮ ቅዳችን የኛ ሁለት ውድድሮች አሉ። ኢትዮጵያ ጥሎ ማለፍ እና የኢትዮጵያ ፕሪሚየር ሊግ አለ እና እሱ ከሁለት አንዱ ማሳካት ነው። ያው ዘንድሮ የተሻለ ውጤት ከቻልን ዋንጫ ካልሆነ ከአንድ እስከ ሶስት ምናምን የምንጨርስ ያን አቅደን ነው የተነሳ ነውና እናሳካለን ብዬ አስባለሁ ከእግዚአብሔር ጋር። ብዙ ጊዜ አዋሳ ከነማ ስትጮት ያው ታሪኮች አሉ። እነዛ ታሪኮች ደግሞ ጫና ይፈጥሩባል። ምክንያቱም ዋንጫ የየህዝብ ያን ነገር ስለሚፈልግ በዛ ደረጃ ነው አሁን ተዘጋጅተን እየሰራን ያለነውና ፈጣሪ ካለ ደግሞ ያን ነገር ለማሳካት ጀምረናል ብዬ ነው የማስበው። ተመስገን ዳና እግር ኳስ ሂደት ቢሆንም ክለቡን በከፍታ ለማስቀመጥ እንደሚጥር ነው እየተናገረው። ምናልባት ዋንጫ እናነሳለን ምናምን ማለት ስሜታዊነት ሊሆን ይችላል። ነገር ግን ጠንካራ ተፎካካሪ ቡድን እንዲኖረን ለማድረግ እየሰራን ነው። እግር ኳስ ሂደት ነው። እኔ የመጣሁት ዘንድሮ ነው። ሂደቱ የሚወስደንን ቦታ አናውቀውም። ነገር ግን ግባችን ትልቅ ቦታ ላይ መቀመጥ ነው። የክለቡ ቦርድ ቡድኑን ስኬታማ ለማድረግ ጠንካራ ስራን እየሰራ እንደሚገኝና በአሰልጣኙ ከፍተኛ እምነት ማሳደሩን የገለጹት ስራ አስኪያጁ አቶ ሁቴሳ ውጋሞ ሀዋሳ ከተማ ለዋንጫ ይጫወታል ብለዋል። እንደ ሀዋሳ ከተማ የተቀመጠው አንዱን አንዱን ሻምፒዮን ሆነን ማንሳት እንደምንችል መቻልም አለብን ብለን እቅዳችንም እሱ ስለሆነ ነው ቢያንስ ሁለት ዋንጫ ነው ያለው። ከሁለቱ አንዱን እናስነሳለን በሁለተኛውም ደግሞ ከአንድ እስከ ሶስት የሚጠበቁ ደረጃዎችን በመዳላ ሰንጠረዥ እንጨርሳለን የሚል ነው። መጀመሪያም ገብተን እየሰራን ያለ ነው። ከውጭ የአውሮፓ ሻምፒየንስ ሊግ አራተኛ ዙር ጨዋታዎች ዛሬ ምሽት መደረግ ሲጀምሩ ሪያል ማድሪድ ከሊቨርፑል የሚያደርጉት ጨዋታ ትኩረት እንስቧል። በሌላ መርሃ ግብር የእንግሊዝ ፕሪምየር ሊግ መሪው አርሰናል ወደ ቼክ በማምራት ከስላቪያ ፕራክ ጨዋታውን ያደርጋል። ህሊና ዳነ ተጨማሪ አላት። በአውሮፓ መድረክ ለአስራ ሶስተኛ ጊዜ የሚገናኙትና ምንም እንኳ በተለያየ ሊግ ቢገኙም ከቅርብ ጊዜ ወዲህ ተቀናቃኝነታቸው ከፍ እያለ የመጣው ሊቨርፑልና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ አራተኛ ዙር ዛሬ ምሽት አምስት ሰዓት ላይ በአንፊልድ የሚያደርጉት ጨዋታ ተጠባቂ ነው። በአዲሱ የውድድር ዓመት ጥሩ ጅማሬ ካሳየ በኋላ ያልታሰበ የውጤት ቀውስ ውስጥ የገባውና ካለፉት ስምንት ጨዋታዎች በስድስቱ የተሸነፈው ሊቨርፑል ዛሬ ምሽት በሜዳው ና ደጋፊው ፊት ከሪያል ማድሪድ ሌላ ፈተና ይጠብቀዋል። ሊቨርፑልና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ለማድረግ ከዚህ በፊት 12 ጊዜ የተገናኙ ሲሆን ሊቨርፑል ከ1981 እስከ 2009 ባሉት ጊዜያት የመጀመሪያዎቹን ሶስት ጨዋታዎች ካሸነፈ በኋላ ባለፉት ዘጠኝ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ሆኖም በሜዳው አንፊልድ የተሳካ ውጤት ያለው ሊቨርፑል ካለፉት 22 የቻምፒየንስ ሊግ ጨዋታዎች 20ውን አሸንፏል። ይህ ለቀዮቹ ተስፋ ሰጪ ቢሆንም የእንግሊዙ ክለብ በሜዳው ካጋጠመው ሰባት ሽንፈቶች ሶስቱ የስፔን ቡድን ከሆኑት ከባርሴሎና፣ ቫሌንሲያ እና ሪያል ማድሪድ ጋር መሆኑ ደግሞ በውጤት ማጣት ውስጥ ለሚገኘው የአርንስሎት ቡድን ሌላ ፈተና ነው። በሌላ በኩል በአዲሱ የውድድር ዓመት አስደናቂ ጉዞ እያደረገ የሚገኘው ሪያል ማድሪድ በቻምፒዮንስ ሊጉም ሶስቱን ጨዋታዎች አሸንፏል። በምርጥ አቋሙ ላይ የሚገኘው ክሊያን ምባፔም ለሊቨርፑል የተከላካይ ክፍል ከባድ ፈተና እንደሚሆን ይጠበቃል። ፈረንሳዊ አጥቂ በውድድሩ ቀደም ሲል ከካይራት ጋር ሶስት ጎሎችን ማስቆጠሩ ሲታወስ በቻምፒዮንስ ሊግ ከሜዳ ውጪ ሶስት አትሪኮችን በመስራት ከፊሊፖ ኢንዛጌ ጋር እኩል መሆን ችሏል። የሊቨርፑል አሰልጣኝ አርንስሎት ብቻውን ሶስት ወይም አራት ተጫዋቾችን ማለፍ ይችላል ሲሉ የገለጹት ቪንሰንስ ጁኒየር ሲያስተዳድርም ሌላው በምሽቱ የሚጠበቅ ተጫዋች ነው። በዛሬው ጨዋታ ትኩረት ከሚስቡ ጉዳዮች አንዱ በክረምቱ ዝውውር ወደ ነጮቹ ቤት ያመራው አሌክሳንደር አርኖልድ እና የቀድሞ የክለቡ ተጫዋች ዣቪ አሎንሶ ወደ ቀድሞ ቤታቸው የሚመለሱበት ጨዋታ መሆኑ ነው። በሊቨርፑል መለያ 259 ጨዋታዎችን ያደረገው እንግሊዛዊ ተከላካይ ትሬንት አሌክሳንደር አርኖልድ ወዳደገበት ቤቱ ተመልሶ በተቃራኒ ሲሰለፍ የወቅቱ የሎስ ብላንኮች አሰልጣኝ ዣቪ አሎንሶ በተጫዋችነት ስድስት ዓመታትን ያሳለፈበትን ሊቨርፑልን በተቃራኒ ይገጥማል ሊቨርፑል ዋታ ጨዋታ የአሌክሳንደር ኢሳቅ ፍሪምፖንግ እና አሊሰን ቤከርን ግልጋሎት የማያገኝ ሲሆን የሪያል ማድሪድ የፊት መስመር ተጫዋች ፍራንኮ ማሳንትኖ ከዛሬው ጨዋታ ውጪ መሆኑ ታውቋል። ፌዴሪኮ ቫልቨርዴ ወደ ቋሚ አሰላለፍ ይመለሳል ተብሎ ሲጠበቅ አሌክሳንደር አርኖልድ በጨዋታው በቋሚነት ላይ ይሰለፍ እንደሚችልም ተጠቁሟል። በሌላ የዕለቱ መርሃ ግብር የፕሪምየር ሊጉ መሪ አርሰናል ምሽት ሁለት ሰዓት ከአርባ አምስት ላይ ወደ ቼክ ሪፐብሊክ አምርቶ ስላቪያ ፕራግን ይገጥማል። ሶስቱንም የቻምፒየንስ ሊግ ጨዋታዎች ያሸነፈው አርሰናል በመድረኩ አንድም ግብ ያልተቆጠረበት ሲሆን ተ አጋጣሚው ስላቪያ ፕራክ ደግሞ አንድም ጨዋታ ማሸነፍ አልቻለም። ስላቪያ ፕራክ ካርሰናል ጋር ባደረጋቸው አራት ጨዋታዎችም ምንም ድል ማስመዝገብ አለመቻሉ ይታወቃል። በፕሪምየር ሊጉ ከበርንሊ ጋር በነበረው ጨዋታ ጉዳት ያጋጠመው የመድፈኞቹ የፊት መስመር አጥቂ ቪክቶሪዮ ኮሬሽ ከምሽቱ የስላቪያ ፕራክ ጨዋታ ውጭ መሆኑን አሰልጣኝ ሚኬል አርቴታ አረጋግጠዋል። በሌሎች ጨዋታዎች የጣሊያን ሴሪያው መሪ ናፖሊ በዲያጎ ማራዶና ስታዲየም ከኢንትራ ፍራንክፈርት ጨዋታውን የሚያደርግ ሲሆን፣ ቶተናም ሆትስፐርስ ኮፐንሃገንን በቶተናም ሆትስፐርስ ስታዲየም ያስተናግዳል። በሌላ አራተኛ ዙር የአውሮፓ ሻምፒየንስ ሊግ ጨዋታ ያምነው አሸናፊ ፓሪስ ሴንጀርማን ከባየር ሙኒክ ይጫወታል። ይበልጣል ሰውነት የአውሮፓ ቻምፒዮንስ ሊግ በአራተኛ ሳምንት መርሃ ግብር ዛሬ ምሽት ሲመለስ ባየር ሙኒክ ወደ ፈረንሳይ ተጉዞ ፓሪሲን ጀርመን የሚገጥምበት ጨዋታ ትኩረትን ስቧል። ቡድኖቹ ከመጀመሪያ ሶስት ጨዋታዎች ዘጠኝ ነጥብ ሰብስበው በአንድ የግብ ልዩነት ካናት ተቀምጠው ነው ዛሬ የሚገናኙት። የሉዊስ እንሪኬ ፓሪሲን ጀርመን የአንደኛነቱን ስፍራ ይዞ ይገኛል። ዛሬ በአንድም ጨዋታ ያለመሸነፍ ጉዟቸውን ለማስቀጠል ከፍተኛ ፉክክር እንደሚያደርጉ ይጠበቃል። የዘንድሮውን የመድረኩ ዋንጫ የተሻለ የማሸነፍ ቅድመ ግምት ከተሰጣቸው ቡድኖች መካከል ዋነኞቹ ናቸው። ፓሪሴን ጀርመ ና ባየር ሙኒክ። ፓሪሴን ጀርመ ከሪያል ማድሪድ በኋላ በተከታታይ ለሁለተኛ ጊዜ የመድረኩን ክብር ለማሳካት እየተፎካከረ ይገኛል። ቡድኑ ምንም እንኳ በጉዳት ምክንያት የበርካታ ወሳኝ ተጫዋቾቹን ግልጋሎት እያገኘ ባይሆንም በመጀመሪያ ሶስት ግጥሚያዎች አታላንታ፣ ባርሴሎና ና ባየር ሌቨርኩሰንን በመርታት በ100 ፐርሰንት አሸናፊነት እየገሰገሰ ይገኛል። ባርሴሎናን ከሜዳ ውጭ ገጥሞ ባለቀ ሰዓት በጎንሳሎ ራሞስ ግብ ያሸነፈበት መንገድ አስደናቂ የሚባል ነበር። ቡድኑ በፊት መስመሩ ብቻ ጥገኛ ያልሆነ ከሆነ ከየትኛውም መስመር በሚነሱ ተጫዋቾች ማስቆጠር የሚችል ነው። በሀሰተኛ ዘጠኝ ቁጥር መጫወት በሚችሉት ኡስማን ዴምቤሌ ና ሰኒ ማዩሉ፣ ከሳጥን ሳጥን በሚያካልሉት አሽራፍ ሀኪሚ ና ኑኖ ሜንዴሽ፣ በአንድ ለአንድ ግንኙነት ወደር አልባ በሆኑት የክንፍ ተጫዋቾች ብራድሊ ባርኮላ፣ ዴዝሪዱዌ ና ህቪቻ ከቧራ ስኬሊያ፣ እንዲሁም በአማካይ ስፍራ ተጫዋቾች ቪቲኒያ ጆዋኔቨስ እና ፋቢያን ሩይዝ ጎሎችን እያመረተ ይገኛል። በያዝነው ውድድር ዘመን በመድረኩ ጨዋታ ከተሰለፉ 22 የፓሪስ ሴን ጀርመን ተጫዋቾች 16ቱ ቢያንስ አንድ ጎል አስቆጥሯል። በዛሬው ጨዋታም እንብዛም ቅድመ ግምት ያላገኘ ተጫዋች ሊያስቆጥር የሚችልበት እድል ሰፊ ነው። በክረምቱ ከሊል ያዘዋወሩት ግብ ጠባቂው ሉካስ ሸቫሌር ኳስን በሚገባ ከኋላ መስርቶ በመውጣት ረገድ ቁልፍ ሚና እየተጫወተ ነው። ፓሪሴን ዠርመን በያዝነው የውድድር አመት በአውሮፓ ቻምፒዮንስ ሊግ ከሚሳተፉ ቡድኖች በእድሜ ሁለተኛ ወጣት ስብስብ ነው። ይሁንና ቡድኑ በፈረንሳይ ሊግ አንድ በተጠበቀው ልክ በውጤታማነት እየተጓዘ እየተጓዝ አይደለም። ካለፉ አምስት ጨዋታዎች በሶስቱ አቻ የተለያየ ሲሆን ማርሴና ሎንስን በሁለት ነጥብ ብቻ በልጦ ነው የደረጃ ሰንጠረዡ አውራ የሆነው። ቡድኑ በወሳኙ የዛሬው ግጥሚያ የዴዝሪዱዌን አገልግሎት በጉዳት ምክንያት አያገኝም። ብራድሊ ባርኮላ በቦታው በቋሚነት እንደሚጀምር ይጠበቃል። በክረምቱ በ63 ሚሊዮን ዩሮ ከቦርንማውዝ ያዘዋወሩት ኢሊያ ዛባርኒም በቅጣት ምክንያት አይሰለፍም። ዩክሬናዊው ተከላካይ ባየር ሌቨርኩሰንን ሰባት ለሁለት ባሸነፉበት የሶስተኛ ዙር ጨዋታ ክርስቲያን ኮፋል ላይ በሰራው ጥፋት ቀይ ካርድ በመመልከቱ ነው ዛሬ የማይሰለፈው። የባየር ሙኒካ አሰልጣኝ ቪንሰንት ኮምፓኒ ኒ ቅዳሜ ዕለት ባየር ሌቨርኩሰንን 3 ለባዶ በረቱበት የሊግ ጨዋታ ወሳኝ ተጫዋቾቻቸውን አሳርፈዋል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።